ሶፊ ትልቅ ነገር ነው። አሁን እናንተ ነው አይደለ? ያን ደግሞ ሞዴሬተር ናት ያንች ናት መሰለኝና፣ አሁን እናንተ ሴቶች እውቀት አለኝ ብላችሁ ነው ያሽ ማለት ነው። ማንኛውም ሰው እውቀትና ከሽርክ መከልከል ልዩነት አላቸው ነው ንጽጽር፣ ምሰሩ ልጆች ለምንድን እንደዚህ የምታረጉላሉ? አዎ ትክክል ነው። ከነሱ ጋር ከክርስቲያኖች ጋራ እነሱን አናድ ለምን ብለን እኛ አቂዳችን ነው የምንበልጠው የሚበልጠው ማለት ነው። አይመር ይመር ኮምቦልሻ ከውሃው ከንተኖሻ ከአይሁዶች ጋር አንድነን ከክርስቲያኖች ጋር አንድነን አለ ውሃብያዎችን ግን አንፈልጋቸውም አይደል ያለ። እንዴ ብዙ ጊዜ ዝም እያልኩኝ ነበር። ወረቢ እነሱ መሞታ እኔ እነሱ ማንኛውም ሰው ስሙት እኔ ደስ አይለኝም፣ ግን እነሱ ያስተመሩት ትምህርት እነሱ አሁን ለህዝባቸው አሁን ይባልሽ ያህባሽ ህዝብ ይባልሽ ልጆቻቸው ምንድነው የተማረው? መውሊድ ማክበር፣ ሴትነው ወንድ አንድ ነው ተቀላቅለው ጫት መብላት ነው ያስተመሩት። አው በሏ እዚህ መታችሁ እውቀት አለኝ እውቀት የላችሁም፣ እንደዚህ እንደዚህ እሉ እውቀታችሁን በድብቅ አስተምሩ። አሁ እውቀት የለኝም ላስ አለቃ እውቀት የለነ እኛ ጥያቄ አንድ ንግርንግርሽና ወን ሎርድ ነው። ይኸውልሽ ማንኛውም ሰው ሊያቄ የሚገባው ነገር አንድ ነገር ነው። ከዚህ ቀደም በጣም የምንወዳቸው የምናከብራቸው እስተዋዞች ነበሩ። በጣም ማለት ነው ከልክ በላይ የምንወዳቸው የምናከብራቸው እስተዋዞች ነበሩ። እዚህ ጋር እኛ ኡስታዞቻችን ተነኩ ብለን ሌላን ሰው እንትን ማለት የለበትም። ላኪን ላኪ እኔ አሁን እኔ ስለአንድ አንድ ሰው ራሱን ይወቅ እንጂ ራሱን ይከላከል እንጂ እንትን ልለውማ አልችልም። ገብቶሻል አይደለ እና እኔ ኡስታዘን ስለዘቀዘቀችው ምናምን አይደለም። እኔ ያቺን አሮጊት ምናገራት ስላለ ሀቅ ነው መናገር ነገር የምፈልገው እኔ ኡስታዘን ለምን ፈልገቻት? እዚጋ ማወቅ ያለብሽ አይደለም፣ ሃዲ ያ ልንገርሽሽ። ለሱ አይደለም እነሱ ያስተምሩት ነገር ትክክል ነው። የሚውሉ ልጆች አሉ፣ አህለ ሱና ሆነው ምንድነው። እነሱ ያስተምሩት ትክክል የሆነ ነው። እኔም ጥያቄም ጥያቄ ስለፈለኩ ነው። እኔን ብቻ አላጠፍኩት። ምንድነው እነሱ ያስተምሩት እስኪ እኔ መማር እፈልጋለሁ። ካላሁን የሚባለው ነገር ነው ያስተመሩት አላመልክም ካላ ውጭ የፈጠረኝም የሚገለኝም አንድ አላህ ባስተቀር አጀንዳውን ዝጊው እና የራሳቸው ጉዳይ። እሺ ሶፊ፣ እሱን ከሆነ ጥያቄሽ፣ የሳቸውን አስተምሮት የምታገኝበት የቱ ጋር መሰለሽ? ሙሉ ተፍሲራቸው አሁን በኤዲት ተደርጎ በእንትን በሲዲ ሊገባ ነው እንደገና በእንትንም ሊወጣ ነው። እሱም ኢንሻአላ በቅርብ ቀን ትጠብቂና ዳውንሎድ አድርገሽ ይኸውልሽ። እውቀታቸውን ፈልገሽ ከሆነ ይሳቸው እንዳስተማሩ ካልገባሽ፣ ምናልባት አንቺ ምንድን ነው ያስተማሩት አሁን ይሳቸው ሙሉ እንትን ሊል ነው ሙሉ ኤዲቲንግ እንትን ብሎ ጨርሶ፣ ምንድን ነው በዌብሳይት ላይ ሊለቀቅ ነው። እና እሱም በቅርብ እንደተለቀቀ ምናልባት እኔ ቀድሜ ከደረሰኝ ለሳውቁ ይችላለሁ። ያኔ የልማቸውን። እሺ መርሃባ ሴት ልጅ መታስጁድ ብልኝ፣ አንድ ሁለተኛ፣ መውሊድ ማውጣት መውሊድ ማክበር ይፈቀዳል። ሁለት ጫት ማብላት ይፈቀዳል። ሶስት እሱን

ምን መራበት ማለት ሶፊ እዚያ ሙስሊሞች ተቀበሩበት ያልተቀበሩት ማለት ነው። ከጠራጥረው ነው መሰለው ውሃ በየእዛ ትከት ተቀበረ ብለው ማለት ነው። ለብቻ የት ነው ያደረጉት? ወላሂ በይ እንደዚያ ነው። እንደ አየሁ አየሁ።